ጠንካራ ፓርቲ ለመገንባትና መንግስታዊ ተልዕኮን በአግባቡ ለመፈጸም አመራሩ የሀሳብ አንድነት ሊኖረው ይገባል ሲሉ በብልጽግና ፓርቲ የአማራ ክልል ቅርንጫፍ ጽሕፈት ቤት ኃላፊ ይርጋ ሲሳይ ተናገሩ። አመራሩ የሕዝብን የልማት ፍላጎት ለማሟላት የፖለቲካና የልማት ስራዎችን አስተሳስሮ መተግበር አለበትም ብለዋል። ዘመኑ ይርጋ ባለፉት ስምንት ወራት በክልሉ የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት የተከናወኑ ተግባራት የግምግማ ማስጀመሪያ መድረክ ላይ ተገንተው መልእክት ያስተላለፉት የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ በፓርቲው እንደ ሀገር በሁለተኛ መደበኛ ጉባኤ የተላለፉ አቅጣጫዎችን መነሻ በማድረግ የተገኙ ስኬቶችን ማስቀጠልና ቀጣይ ተልዕኮ ለመውሰድ ዓላማ ያደረገው ውይይት ነው ብለዋል። ከጉባኤ በኋላ ትልልቅ ወደ አስር ነጥቦች በውሳኔና በቀጣይ አቅጣጫዎች ተቀምጠዋል። እነዚህ እንደ ትልልቅ አጀንዳ ቆጥረን እንውሰድ፣ እንጂ ፓርቲን በተመለከተ በባለፉት ስምንት ወራት ብዙ ስራዎች ተሰርተዋል። የመጡ ስኬቶች አሉ። ነገር ግን ከፓርቲው ፍላጎት እና ፓርቲው ካስቀመጠው ግብ አኳያ ሲመዘን ደግሞ ገና ብዙ ያልሰራናቸው ስራዎች አሉ በቀጣይ የሚጠብቀን ትልልቅ ተልዕኮ አለ። ስለሆነም ከክልል ጀምሮ እስከ ወረዳ ድረስ ያለውን የፓርቲ መዋቅር በደንብ ማዘጋጀት፣ መቅረጽ አስፈላጊ በመሆኑ ወደ ማዕከል እንድትጠሩ ተደርጓል። ጠንካራ ፓርቲ ለመሆንና መንግስታዊ ተልዕኮን በአግባቡ ለመፈጸም አመራሩ የጠራ የሀሳብ አንድነት ሊኖረው ይገባል ያሉት አቶ ይርጋም ውይይቱም የፓርቲውን የስራ ኃላፊዎች ፖለቲካዊ አስተሳሰብና አቅምን ለመገንባት የሚያስችል ይሆናል ነው ያሉት። ይሄ አመራር ትክክለኛ የሀሳብ ጥራት ኑሮት መቀረጽ አለበት። የብልጽግና መዋቅሩ ፓርቲውን ራሱን ይመራል፣ ሚዲያውን ይመራል፣ የመንግስት ስራውን ይሰራል ሌሎች ወቅታዊ ስራዎችን ያስተባብራል፣ ይመራል። ብዙውን ነገር ከዚህ መዋቅር ጋር ተያይዞ ጥልቅ ግምገማና ውይይት አድርገን የሀሳብ ጥራት ይዘን ስንቀጥል ጠንካራ ፓርቲ የመገባቱን ጉዳይ አጠናክረን ማስቀጠል ብቻም ሳይሆን ያስቀመጥነውን ግብ ማሳካት የምንችልበት ጊዜ የተራዘመ አይሆንም ማለት ነው። ስለሆነም ብዙውን ነገር አመራሩን ከአመለካከትና ከተግባር አንድነት ጋር ተያይዞ በደንብ መዋየት፣ መነጋገር፣ መገምገምና መቅረጽ እጅግ በጣም አስፈላጊ ነው የሚሆነው። አመራሩ ከፖለቲካዊ ተግባራት ባሻገር የልማትና መልካም አስተዳደር ስራዎችን አቀናጅቶ መምራት ይጠበቅበታል ያሉት ኃላፊው፣ ይህንን ተልዕኮ በአግባቡ ለመፈፀም የፓርቲ የመንግስትና የህዝብ አደረጃጀቶችን ማጠናከር ይገባልም ብለዋል። ከፖለቲካ ስራዎች ባሻገር ሁሉንም ተግባሮች የምንመራበት የምናስተባብርበት አጠቃላይ የፓርቲ የመንግስትና የህዝብ አደረጃጀቶች አሉ። እነዚህን አደረጃጀቶች እየገመገም እያበቃን መሰረት እየጣል ለፓርቲ ብቻም ሳይሆን ለመንግስት እና አጠቃላይ ለመልካም አስተዳደር ስራዎቻችን እንደ ትልቅ አቅም አድርገን መውሰድ አለብን። ይሄ የሚሆነው ደግሞ ይህ አመራር የልማትና የመልካም አስተዳደር ስራዎቻችን አቀናይቶ የመምራቱ ጉዳይ ቀዳሚ ተልዕኮው ነው የሚሆነው ማለት ነው። በዚህ ሀገር መሰረተ ልማት ላይ ማህበራዊ ልማት ላይ እና ኢኮኖሚ ልማት ላይ ትኩረት አድርገን ካልሰራም በስተቀር የውስጡም የውጭም ጫና ተደራርቦ በህዝባችን ዘንድ ተጽዕኖ መፍጠሩ አይቀርምና ልማት ላይ ትኩረት አድርገን መስራት አለብን። ከዚህ ጋር ተያይዞ ጥልቅ ውይይት፣ ጥልቅ መነጋገር በጣም አስፈላጊ ነው። በመድረኩ ከፓርቲው ዕቅድ አፈጻጸም ግምገማ ባሻገር መንግስታዊ ኃላፊነትን አቀናጅቶ መምራት የሚያስችል ውይይት ይደረጋል ነው የተባለው።